አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስን እግዚአብሔር ነው። እርሶ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመሙን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ህዳር 21 ቀን የእናታችን የእመቤታችን የቅድስት ድንግል ማርያምን አመታዊ ይክብረዋል ጽዮን ማርያም እያልን በታላቅ ድምቀት እናከብራለን። ከቃሉ ትርጉም ጀምሮ ስንመለከት ጽዮን ማለት ምን ማለት ነው ስንል ጽዮን ማለት አምባ መጠጊያ ማለት ነው። ጽዮን የሚለው ስም በቁሙ ለቅዱስ ዳዊት ተራራና ለኪዳኑ ጽላት ሲያገለግል፣ በትንቢታዊ ምስጢሩ ግል ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊ ርስት ያገለግላል ማለት ነው። እንግዲህ ህዳር 21 ቀን የእመቤታችን የቅድስት ድንግል ማርያምን አመታዊ ክብረዋል ስለምንድን ነው የምናከብረው ስንል በስድስት ዋና ዋና ምክንያቶች እናከብራለን። ይህንን ስንል ግን ይህንን ክብረዋል የምናከብረው በነዚህ በስድስቱ ምክንያቶች ብቻ ነው ማለት አይደለም። እነዚህ ዋና ዋና የሆኑ ያሉትን ምክንያቶች አነሳን እንጂ በዛሬው ዕለት ህዳር 21 ቀን የቤታችን የቅድስት ድንግል ማርያምን ክብረ በዓል የምናከብረው በብዙ ምክንያቶች ነው። እነዚህ ስድስት ዋና ዋና ምክንያቶች ምንድን ናቸው ስንል የመጀመሪያው ታቦተ ጽዮን በምርኮ በሄደችበት በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። በተጨማሪም ደግሞ ታቦተ ጽዮን ንጉሥ ሰለሞን ወደ ሰራላት ቤተ መቅደስ በክብር የገባችበት ያለበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ሁለተኛው ደግሞ ቀዳማዊ ሚኒሊክ ከአስራ ሁለቱ ነገደ እስራኤል የበክሩ ልጆች ጋር በመሆን ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን እናክብራለን። ሦስተኛው ደግሞ በ330 ዓመተ ምሕረት በአብርሃ ወአጽባሃ ዘመነ መንግሥት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ በአዋጅ የታወጀበት የተነገረበት በመሆኑ ይህንን በማሰብ ይህንን ክብረ በዓል እናከብራለን። አራተኛው ደግሞ የቀደሙ ነቢያት ስለ መቤታችን ስለ ቅድስት ድንግል ማርያም በተለያየ አምሳል ያዩበትን በማሰብ ነው። ለምሳሌ ነቢዩ ዕዝራ በሀገረ መንፈሳዊት፣ ሕዝቅኤል በተዘጋች ቤተ መቅደስ፣ ዘካርያስ ደግሞ በተቋመ ወርቅ ወዘተ ያዩትን በማሰብ ይህንን ክብረ በዓል እናከብራለን። አምስተኛው ደግሞ አብርሃና አጽብሃ በወርቅና በእንቁ ያሰ የሰሩት ባለ አስራ ሁለት ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ስድስተኛው ደግሞ በዘጠነኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀምር ወይም ደግሞ ሲመጣ አክሱም በነበሩ ካህናት አስታዋሽነት ከዝዋይ ወደ አክሱም የገባችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን ማለት ነው። እነዚህን ዋና ዋና ስድስት ምክንያቶች አነሳን እንጂ በዚህ ምክንያት ብቻ አይደለም የሚከበረው። ታዲያ እነዚህን ስድስት ምክንያቶች ጠቅሶ ብቻ ማለብ ሳይሆን ቅድስት ቤተክርስቲያናችን በዚህ በህዳር ሃያ አንድ ቀን የእመቤታችንን በዓል በምናከብርበት ዕለት በስፋት የምታሰምረውን አንዱን ምክንያት አንስተን እንማማራለን ማለት ነው። ከነዚህ ከስድስቱ የመጀመሪያውን ቅድስት ቤተክርስቲያናችን በስፋት ታሰምራለች በዚህ ክብረ በዓል ዕለት ማለት ነው። ይህስ ምንድን ነው ካልን ታቦተ ጽዮን በምርኮ በሄደችበት ሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በደንብ በስፋት በዚህ ዕለት ታስተምራለች፣ ትሰብካለች ማለት ነው። ይህስ ደግሞ ታሪኩ እንዴት ነው የሚለውን ሁላችንም ልናውቅ ያስፈልጋል። ታቦተ ጽዮን ለምንድነው በምርኮ ወደ ሀገረ ፍልስጤም የሄደችው፣ በዚህ ሀገር ደግሞ ዳጎን የተባለውን ጣዖት እንዴት አድርጋ ነው ያደቀቀችው የሚለውን ታሪኩን ልናውቅ ያስፈልጋል ማለት ነው። ታዲያ ታሪኩን ከመመልከታችን አስቀድሞ አንድ የመጽሐፍ ቅዱስ ክፍል ዘመን እሰጣችኋለሁ። ከብሉይ ኪዳን አንድ ከአዲስ ኪዳን ደግሞ አንድ እሰጣችኋለሁ ማለት ነው። በደንብ እንዲገባችሁ እንድትረዱ ማለት ነው። ከአዲስ ኪዳን ሁለተኛ ቆሮንጦስ ምዕራፍ ስድስት ቁጥር አስራ አራትን አንብቡ። ቃሉ እንዲህ ይላል፣ ከማያምኑ ጋር በማይመቻ አካሄድ አትጠመዱ። ጽድቅ ከአመፅ ጋራ ምን ተካፋይነት አለውና? ብርሃንም ከጨለማ ጋራ ምን ኅብረት አለው? ክርስቶስ ከቤለወር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው? ይላል። ልብ በሉ ወገኖቼ፣ ይህ የመጽሐፍ ቅዱስ ክፍል እንደሚያስረዳን ክርስቶስ ከቤለወር ጋር ምን መስማማት አለው ማለት ክርስቶስ አዎ፣ ከሰይጣን ከዲያብሎስ ጋር ምን መስማማት አለው? ጽድቅ ከአመፅ ጋር ምን ተካፋይነት አለው ሲል የጽድቅ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የአመፅ መስራችና የአመፅ ባለቤት ደግሞ ዲያብሎስ ነው። ስለዚህ ጽድቅ ከአመፅ ጋር ምን ተካፋይነት አለው አለ። ብርሃንም ከጨለማ ጋር፣ ክርስቶስ ከቤልወር ጋር ይህንን ከጠቀሰ በኋላ በመጨረሻ ላይ ቁጥር 16 ላይ የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው ይላል። የእግዚአብሔርን ታቦት በጣዖት ውስጥ የሚያኖር ማን ነው እንዳለ ሁሉ ዛሬ የምንመለከተው በዚህ ዕለት ቅድስት ቤተ ክርስቲያናችን በስፋት የምታሰምረው የእግዚአብሔርን ታቦት በጣዖት ቤት ውስጥ አኑረውት፣ በጣዖት ቤት ውስጥ በመኖሩ ደግሞ የእግዚአብሔር ታቦት ያደረጋቸውን ተአምራት ነው በዛሬይቱ ዕለት የምንማማረው ማለት ነው። ታዲያ የዛሬውን ትምህርታችንን የምናገኘው ደግሞ በብሉ ኪዳን አዎ በአንደኛ ሳሙኤል ምዕራፍ አንድ ቁጥር አንድ ጀምሮ ታሪኩን ታገኛላችሁ። እናንተ ሙሉ ታሪኩን ከምዕራፍ አንድ ጀምሮ አንብባችሁ ተረዱ። እኛ ግን ከምዕራፍ አራት ጀምሮ ያለውን አንስተን እንመለከታለን ማለት ነው። እንግዲህ ታሪኩን እንደምንድን ነው የሚለውን ስንመለከት ታቦተ ጽዮን በፈቃድ እግዚአብሔር በነብዩ ሙሴ አማካኝነት ለሰው ልጆች የተሰጣ፣ እስራኤላውያን ሲባረኩበት፣ መስዋዕታቸውን ሲያቀርቡበት፣ ከእግዚአብሔር ሲታረቁባት ኖረዋል። ከ4327 ዓመተ ዓለም ጀምሮ ለአርባ ዓመታት ያህል እስራኤላውያንን በክህነት ያገለግል የነበረው ካህኑ ኤሊ ዕድሜው ሲገፋ ሁለት ልጆቹን ጠርቶ ምሉእና ዱግ ወይም ደግሞ ዋናና ምክትል አድርጎ ሾማቸው። ልብ በሉ ጎኖቼ፣ ለአርባ ዓመታት ያህል እስራኤላውያንን በክህነት ያገለግለው ካህኑ ኤሊ ዕድሜው ስለገፋ፣ ስላረጀ፣ ስለደከመ ልጆቹን ዋናና ምክትል አድርጎ ሾማቸው። ያ ወቅት ያ ዘመን ታዲያ ካህናት የረከሱበት ካህናት የወደቁበት ካህናት በመውደቃቸው ምእመናኑም ደግሞ ኃጢአታቸው በመብዛት ምክንያት እግዚአብሔር አምላክ ፊቱን ያዞረባቸው ዘመን ነበረ። ካህናት በመቆሸሻቸው ምክንያት ካህናት በመደላቸው ምክንያት አዎ ታቦተ ጽዮን ተማርካ እንድትሰጥ ተላልፋ እንድትሰጥ የሆነበት ዘመን ነበረ። በዚያ በደብተራ ኦሪት ታቦተ ጽዮንን እንዲያገለግሉ የተሾሙት ሁለት ወጣቶች የካህኑ የኤሊ ልጆች አፍኒንና ፊናስ ፈቃደ እግዚአብሔርን ተላልፈው ሦስት ታላላቅ በደሎችን ፈጸሙ። ልብ በሉ ወገኖቼ፣ በእነርሱ ኃጢአት ምክንያት ነው ይህ ሁሉ ነገር የተከናወነው። ታቦተ ጽዮን ተላልፋ የተሰጠችው፣ ብዙ ሰዎች ያለቁት የተገደሉት፣ አፍኒንና ፊናስ ካህናት ሆነው በመበደላቸው ምክንያት ነው ወገኖቼ። እነዚህ ካህናት አፍኒንና ፊናስ ሦስት ታላላቅ በደሎችን በደሉ። የመጀመሪያው በደል ምንድነው ስንል በሙሴ ሥርዓት በቀዳማዊ ሰዓተ ሌሊት በርታ፣ በቀዳማዊ ሰዓተ መዓልት ደግሞ የምትጠፋ መብራት እንድትቀመጥ የተሠራ ሥርዓት ነበረ። ሆኖም ታዲያ እነዚህ ካህናት አፍኒንና ፊናስ አገልግሎት ከሌለ ሲበራ ማደሩ ስለ ምንድን ነው ብለው መቅረዙን አነሱ፣ መብራቱን አጠፉ። በዚህም የመጀመሪያውን በደል በደሉ። ሁለተኛው በደላቸው ምንድን ነው ስንል ለራሳቸው ሥጋዊ ጥቅም ቅድሚያ በመስጠት ለመሥዋዕት እንዲሆን ከመጣው እንስሳ ታርዶ ስቡ ሳይጤስ ደሙ ሳይፈስ ሥጋውን እየመረጡ ለራሳቸው ተመገቡ። በዚህም ደግሞ ሁለተኛውን በደል በደል ወገኖቼ። ሦስተኛውና ትልቁ የከፋው ኃጢአታቸው በደላቸው ካህናት ሆነው ማድረግ ሳይገባቸው ያደረጉት ደግሞ ምንድን ነው ስንል፣ ጸሎት እናደርሳለን ብለው፣ ሥርዓተ አምልኮ እንፈጽማለን ብለው ወደ መገናኛው ድንኳን ይመጡ ከነበሩት እስራኤላውያን ቆነጃጅቶች ጋር በዝሙት ወደቁ። ካህናት ሆነው ሳሉ በዝሙት ወደቁ ወገኖቼ። ያ ዘመን ካህናት ይቆሽሹበት፣ ያ ዘመን አዎ ምእመናን የበደሉበት። ምእመናን የበድለው ካህናት ከበደላቸው እንዲነጹ ንጹሕ እንዲሆኑ ወደ እግዚአብሔር ማቅረብ ሲገባቸው የካህኑ ኤሊ ልጆች አፍኒንና ፊናስ ግን እነርሱም በታላላቅ ሶስት ኃጢአቶች ወደቁ። በዝሙት ኃጢአት ወደቁ። በድፍረት ኃጢአት ወደቁ ወገኖቼ። ለዚህ ነው መዝሙረኛው ልበ አምላክ ቅዱስ ዳዊት ከድፍረት ኃጢአት ጠብቀኝ ሰውረኝ አለው። ወገኖቼ የድፍረት ኃጢአት በጣም ከባድ ነው። በድፍረት ከእግዚአብሔር ጋር የምንጣላው መጣላት በጣም ከባድ ነው ወገኖቼ። ካህናት ሆነው ሳሉ በድፍረት ኃጢአት ወደቁ። ታዲያ ልጆቹ አፍኒንና ፊናስ በድፍረት ኃጢአት ቢወድቁም እንኳን አባታቸው ካህኑ ኤሊ ልጆቹን ገሥጾ መክሮ መመለስ ሲገባው የልጆቹን በደል እያየ እንዳላየ እየሰማ እንዳልሰማ ቸል በማለቱ እግዚአብሔር አዘነ። እግዚአብሔር አዘነ። ወገኖቼ በነቢዩ ሳሙኤል አማካኝነት አንድ ነገር ሰማ። ካህኑ ኤሊ ምንድን ነው የሰማው ስንል፣ አዎ ጆሮን ጨው የሚያደርግ ነገርን ትሰማለህ የሚል መልእክት ደረሰው። ይህ ጆሮን ጨው የሚያደርግ ነገር ምንድን ነው የሚለውን ደግሞ እንመለከታለን። ልጆቹ ሲበድሉ አይቶ ዝም በማለቱ ልጆቹ እየበደሉ እነርሱን ገሥጾ ወደ መንገድ መመለስ ሲገባው ካህኑ ኤሊ ዝም በማለቱ ጆሮን ጨው የሚያደርግ ነገር ትሰማለህ ተባለ። በዚህም ምክንያት ታዲያ ፍልስጤማውያንን አስነስቶ እግዚአብሔር አምላክ በጦርነት ቀጣቸው። እስራኤላውያንና ፍልስጤማውያን በጦርነት ሊዋጉ ተነሱ። ወገኖቼ በዚህም ምክንያት ታዲያ ፍልስጤማውያን እስራኤላውያንን ቀጧቸው። በመጀመሪያው ጦርነታቸው ላይ አራት ሺህ ሰዎች ሞቱባቸው ከእስራኤላውያን ልብ ብሎ ወገኖቼ ለምንድን ነው የሁሉ ጥፋት እየደረሰ ያለው? ህዝቡ ከመበደላቸው በላይ ካህናትም ጭምር የቆሸሹበት ካህናትም ጭምር የበደሉበት ዘመን ስለነበረ፣ አዎ በጦርነት ፍልስጤማውያን እስራኤላውያንን ቀጧቸው፣ አራት ሺህ ሰዎችን ገደሉባቸው። በዚህ ጊዜ ታዲያ እስራኤላውያን በጦርነት ያለ ልማዳቸው በአሕዛብ ተሸነፉ። በዚህም ምክንያት ታዲያ እኛ በድለን ነው፣ ኃጢአት ሰርተን ነው፣ በበደላችን ምክንያት ነው ተላልፈን እየተሰጠን ያለ ነው፣ ከኛ ብዙ ሰዎች እየሞቱ ያሉት በእኛ በደል ምክንያት ነው ብለው እስራኤላውያንም ካህናቶቻቸውም በአንድነት ሆነው ወደ እግዚአብሔር ማልቀስ ማንባት ሲገባቸው እነርሱ ግን ግራ ቢገባቸው ድል የተነሳ ነው ታቦተ ጽዮንን ይዘን ባለመዝመታችን ነው፣ ስለዚህ ሄደን ከሴሎ የእግዚአብሔርን የቃል ኪዳኑን ታቦት እናምጣ ብለው መልእክተኞችን ወደ ሴሎ ላኩ። የእግዚአብሔርን የቃል ኪዳን ታቦት ታቦተ ጽዮንን ለማምጣት መልእክተኞችን ላኩ። አራት ሺህ ሰዎች ሲሞቱባቸው መልእክተኞችን ላኩ። ከዚህም በኋላ ታዲያ የእግዚአብሔር የቃል ኪዳኑን ታቦት አፍኔንና ፊናስን አሸክመው ወደ ከተማ ሲገቡ ሳለ እስራኤል በእልልታ ድምፅ አስተጋባች። የእግዚአብሔር የቃል ኪዳን ታቦት ሲመጣ ሁሉም እልል አሉ። እልልታው እጅጉን አስተጋባ። ይህን የእልልታ ድምፅ ፍልስጤማውያን ሲሰሙ ወየው ለእኔ አሉ። ከእስራኤል አምላክ ማን ያድነናል? እነርሱ አምላካቸውን ይዘውብን የመጡት ከእነርሱ አምላክ ማን ያድነናል ብለው ፍልስጤማውያን እጅጉን ደነገጡ፣ ፈሩ። ነገር ግን ቢደነግጡ የሚፈሩም እንኳን ወደኋላ አላፈገፈጉም። ከመወሰን እንሞታለን ብለው ፍልስጤማውያን ጦርነታቸውን ቀጠሉ። አዎ እስራኤላውያን ግን አፍኔንና ፊናስ ጽላቱን ይዘው እንዲሸከሙ አድርገው ወደ ፍልስጤማውያን የጦር ምሽግ ገሰገሱ። ወገኖቼ ሆኖም ግን ያሰቡት ሳይሳካ ቀረ። ወገኖቼ

የእግዚአብሔርን የቃል ኪዳን ታቦት ይዘን አንሸነፍም፣ የቃል ኪዳኑን ታቦት ይዘን ገና ስንወጣ ፍልስጤማውያን ይሸሻሉ፣ ፍልስጤማውያንን ደመስሳለን ብለው ነበረ። ነገር ግን ኃጢአታቸው በዝቶ ስለነበረ የእግዚአብሔርን የቃል ኪዳኑን ታቦት የተሸከሙት ካህናትም ጭምር በኃጢአት ቆሽሸው ስለነበረ እግዚአብሔር አምላክ ለፍልስጤማውያን አሳልፎ ሰጣቸው። በበደላቸው ምክንያት አሳልፎ ሰጣቸው። ዛሬም በበደላችን ምክንያት ተላልፈን እየተሰጠነ ወገኖቼ ዛሬም በበደላችን ምክንያት ጆሮን ጭው የሚያደርግ ነገር እየሰማን ያለነው ይህ ሲከናወን ግን እኔ ምን በድዬ ነው እኔ ምን አጥፍቼ ነው ብለን ወደ ራሳችን መመልከት ሲገባን፣ ዛሬም መከሌ ነው፣ ዛሬም መከሌ ነች እያለን ጣት የምንቀስር ሰዎች ከዚህ ትምህርት ልንማር ያስፈልጋል። ወገኖቼ አፍኒንና ፊናስ የእግዚአብሔርን የቃል ኪዳን ታቦት ይዘው ቢወጡም እንኳን እናሸንፋለን ብለው አስበው ይዘው ቢወጡም እንኳን ያሰቡት ሳይሳካ ታቦተ ጽዮን ተማረከች፣ አፍኒንና ፊናስም ሞቱ እስራ እስራኤላውያንም በጦር ድል ተደረጉ። ሰላሳ ሺህ እግረኞች ሞቱባቸው ከእስራኤላውያን ወገኖች። ይህንን ስንመለከት አንዳንድ ሰዎች የእግዚአብሔር ቃል ኪዳን ታቦት ኃይል የለውም ብለው የሚናገሩ ሰዎች አሉ። ወገኖቼ፣ የእግዚአብሔር ቃል ኪዳን ታቦት ኃይላቱ አይደለም ፈቃደ እግዚአብሔር ሆኖ እግዚአብሔር አምላክ ነው አሳልፎ የሰጣቸው ለፍልስጤማውያን በበደላቸው በኃጢአታቸው ምክንያት ነው። የእግዚአብሔር ቃል ኪዳን ታቦት እኮ ኃይል የለውም ካልን እግዚአብሔር አምላካችን እኮ ያን ሁሉ ግርፋት ሲገርፉት ያን ሁሉ በደል ሲያደርሱበት እጅና እግሩን አስረው በዕለት ሐሙስ ማታ ሶስት ሰዓት ላይ ከያዙት በኋላ እስከ ዓርብ ዘጠኝ ሰዓት ድረስ ያን ሁሉ መከራ ሲያደርሱበት ዝም ያለው ኃይል አቶኮ አይደለም ወገኖቼ። እርሱ ዝም ያለው ዓላማ ስላለው ነው። እርሱ ዝም ያለው እኛን ለማዳን ነው ወገኖቼ እንጂ ኃይል አቶ አይደለም። ልክ እንደዚህ ሁሉ የእግዚአብሔር ቃል ኪዳን ታቦትም ኃይል አቶ አይደለም። እግዚአብሔር አምላክ ምክንያት ስላለው ያንን አደረገ። በፍልስጤማውያን እጅ ታቦተ ጽዮን ተማርካ ገባቸው ወገኖቼ። ታዲያ ካህኑ ኤሊ ዕድሜው አርጅቶ ስለነበረ፣ ዓይኑ ፈዞ ስለነበረ፣ ደክሞ ስለነበረ ወደዚያ ወደ ጦርነት ቦታ መሄድ እንኳን ባይችል በከተማው መግቢያ ዳር ላይ ቁጭ ብሎ አዎ ስለ ጦርነቱ ስለ ታቦተ ጽዮን እንዲሁም ደግሞ ስለ ልጆቹ ስለ አፍኒንና ስለ ፊናስ ለመስማት በከተማይቱ መግቢያ ዳር ላይ ቁጭ ብሎ መልእክተኞችን ይጠባበቅ ነበረ። ከነዚያ መሃል ታዲያ አንዱ ከዚያ ጦርነት የተረፈው ቀድሞ ይህንን ዜና ይዞ ወደ ከተማይቱ መጣ። ለካህኑም ነገረው፣ ለካህኑ ኤሊ ነገረው። ካህኑ ኤሊ ጦርነቱ እንዴት ሆነ? ልጆቼ አፍኒንና ፊናስ እንዴት ሆኑ? ታቦተ ጽዮንስ ምን ላይ ያለችው ብሎ ጠየቀ። በዚህ ጊዜ ታዲያ ካህኑ ኤልያስ ቀድሞ ጆሮን ጭው የሚያደርግ ነገር ትሰማለህ ተብሎ ተነግሮት ነበርና ጆሮን ጭው የሚያደርግ ነገር ሰማ። ይህ ጆሮን ጭው የሚያደርገው ነገር ምንድን ነው ስንል ታቦተ ጽዮን እንደተማረከች ተነግረው፣ ልጆቹ አፍኒንና ፊናስ እንደሞቱ ተነግረው፣ እስራኤል በጦርነት እንደተመታች፣ ሰላሳ ሺህ እግረኞች እንደሞቱባት ተነግረው ይህንን ጆሮን ጭው የሚያደርግ ነገር ከሰማ በኋላ ይህንን መቋቋም አቅቶት ከዚያ ከተቀመጠባት ወንበር ላይ ወድቆ አንገቱ ተቆልሙሞ ካህኑ ኤሊ ሞተ። ወገኖቼ ወገኖች ታዲያ ፍልስጢማውያን የእግዚአብሔርን የቃል ኪዳን ታቦት ታቦት ጽዮንን ማርከው ወስደዋት የት አደረገዋት ስንል ታቦት ጽዮንን ማርከው ወስደዋት ዳጎን ከተባለ ጣዖታቸው ጋር በአንድ ቤት አስገብተው አኖሯት። ልብ በሎ ወገኖቼ ቀድመን ብለናል። ሁለተኛ ቆሮንጦስ ምዕራፍ 6 ቁጥር 14 ላይ የእግዚአብሔርን የቃል ኪዳን ታቦት በጣዖት ቤት የሚያኖር ማን ነው የሚል ተመልክተናል። አዎ፣ እነዚህ ፍልስጤማውያን ግን የእግዚአብሔርን የቃል ኪዳን ታቦት በጣዖት ቤት ዳጎን ከተባለ ጣዖታቸው ጋር በአንድ ቤት አድርገው ቆለፉ፣ ወይንም ደግሞ ዘጉባት። ልብ በሉ። ኃይል የለውም የእግዚአብሔር የቃል ኪዳን ታቦት ኃይል የለውም ብለው የሚናገሩ ሰዎች ከዚህ የመጽሐፍ ቅዱስ ክፍል ሊረዱ ያስፈልጋል። ይህንን ካደረጉ በኋላ የእግዚአብሔርን ታቦት ከጣዖት ጋር አንድ ላይ ካደረጉ በኋላ በማግስቱ መጥተው ከፍተው ሲመለከቱ ዳጎን ተገልብጦ በመሬት ላይ ወድቆ ለታቦቱ ሰግዶ በመሬት ላይ በግንባሩ ተደፍቶ አገኙ። ወገኖቼ በዚህ ጊዜ ታዲያ ይህንን ማናወርደው አዎ ዳጎኖን ማነው በመሬት ላይ አወረደው? ማነው እንዲወድቅ ያደረገው? ብለው አንስተው አሁንም፣ አዎ ከታቦቱ ጎን ላይ አስቀምጠው በሩን ዘግተው ሄዱ። በማግስቱ አሁን ደግሞ ሲመጡ፣ አዎ ዳጎን የተባለው ጣዖት፣ አዎ አንገቱ ተቆርጦ እጆቹ ደቀው ተሰባብረው በታቦቱ ፊት ወድቆ ሰግዶ ተመለከቱ። ልብ በለ ወገኖቼ ይህን ተመሳሳይ ድርጊት ተፈጽሞ ተመለከቱ ወድቆ ተሰባብሮ አገኙ በዚህ በአንደኛ ሳሙኤል ምዕራፍ አምስት ቁጥር አራት ላይ ስትመለከቱ እንደምታገኙት ታዲያ ይህንን በተመለከተ ኢትዮጵያዊው ሊቅ አባጽጌ ድንግል ሰቆቃወ ድንግል በተባሉ ድርሰቱ ላይ እንዲህ ብሎ ተናገረ ወደ ኢሎፍሊ ምድር ተማርካ የሄደች የእስራኤል አምላክ የቃል ኪዳን ታቦት ታቦተ ጽዮን የብዙዎችን ነፍሳት ያጠፋ ዳጎንን ሰባበረችው አለ ድንግል ማርያምም ታዲያ ሁሉን ማድረግ ከሚችለው ከልጇ ጋር ግብፅ ወደሚባል ሀገር በሄደች ጊዜ የሐሰተኛ ሰይጣን ዙፋኖች የሆኑ የግብፅ ጣዖታት ፈረሱ፣ ጠንቋዮች፣ አስጠንቋዮች ያላቸው ሁሉ አፈሩ፣ በማለት በንጽጽር አስቀምጦልናለ። አለ ወገኖቼ ፍልስጢማውያን ማርከው ከወሰዱ በኋላ መጀመሪያ ታቦተ ጽዮን ያደረገችው አምላካችን ነው ንጉሳችን ነው ብለው የሚያመልኩትን ዳጎን የተባለ ጣዖታቸውን አደቀቀች፣ ደመሰሰች። የእግዚአብሔር የቃል ኪዳን ታቦት ታቦተ ጽዮን ማለት ነው። በዚህም አላበቃችም ታዲያ ዳጎንን ድል በማድረግ የጀመረችው ታቦተ ጽዮን የፍልስጤማውያንን መንደር በእባር ቸነፈር በእባጭ መታች። ሁሉም በእባጭ በሽታ ተመቱ። በዚህ ጊዜ ህዝበ ፍልስጤም ታቦተ ጽዮንን ወደ እስራኤል ምድር እንድትመለስ አደረጉ። መከራው ሲጸናባቸው፣ ችግሩ ሲጸናባቸው፣ ህመሙ እንዲሁ ሲበረታባቸው፣ አይ ይህንን የቃል ኪዳን ታቦ ታቦተ ጽዮንን ወደ እስራኤል ምድር ልንመልስ ያስፈልጋል። የእስራኤል አምላክ ናት። ስለዚህ ወደ እስራኤል ልንመልስ ያስፈልጋል ይፈልጋል ብለው፣ አዎ ፍልስጤማውያን ከዚያ በእባጭ በሽታ ከመሰቃየት ታቦተ ጽዮንን ወደ እስራኤል ምድር እንድትመለስ አደረጉ። ወገኖቼ በእውነት ክብር ለአምላካችን ይሁን። ቅድስት ቤተክርስቲያናችን ህዳር 21 ቀን ይህንን ነው በስፋት የምታስምረው። ስለዚህ በእንደዚህ አይነት ታላቅ ክብር በሀገረ እስራኤል ትኖር የነበረችው ታቦተ ጽዮን ወደ ሀገራችን ወደ ኢትዮጵያ እንዴትን የመጣችው የሚለውንም ደግሞ ልናውቅ ያስፈልጋል። የታቦተ ጽዮንን ወደ ኢትዮጵያ መምጣት ከአርባ ሁለት ጊዜ በላይ ስሟ ተደጋግሞ የተጠቀሰው ሀገራችን ቅድስት ሀገር ኢትዮጵያ በእግዚአብሔር የተወደደች ለመሆኗ ነቢያቱ መስክረዋል። ወገኖቼ ከነቢያት አንዱ አሞጽን ሲናገር እንዲህ አሞስ ዘጠኝ ሰባት ላይ እንዲህ ይላል፣ የእስራኤል ልጆች ሆይ ለእኔ እንደ ኢትዮጵያ ልጆች አይደላችሁ። ምን ብሎ ተናግሯል ማለት ነው። ልብ በሉ። ከሁሉም ከፍ ባለ መልኩ ደግሞ ነቢየ እግዚአብሔር ቅዱስ ዳዊት ተናግሯል። ምን ብሎ ተናገረ? ስለ ሀገራችን ኢትዮጵያ ስንል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ህዝበ ኢትዮጵያ እጆቻቸውንም ልቦናቸውንም ዘወትር ላምልኮ ወደ እግዚአብሔርን ደም ያነሱ። አዎ፣ በጾምና በጸሎት በምጽዋትና በትሩፋት እጆቻቸውን ዘርግተው በሃይማኖት ጸንተው በምጽዋት ጸንተው የሚኖሩ እንደሆኑ የተቀደሱ የተባረኩ እንደሆኑ ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ ተናግረዋል ማለት ነው። ምድሪቱም ደግሞ ሀገረ እግዚአብሔር ተብላለች ማለት ነው በዚህ በመዝሙር 68 ቁጥር 31 ላይ እንደምንመለከተው። ታዲያ ለታቦተ ጽዮን ወደ ኢትዮጵያ መምጣት ዋነኛው ምክንያት ምንድን ነው ስንል በእስራኤልና በኢትዮጵያ መካከል የነበረው የሰመረ ግንኙነት ነው። ይህም ደግሞ እንዴት ነው ካልን የንግሥት ሳባና የንጉሥ ሰለሞን ግንኙነት ሰፊውን ታሪክ ይይዛል። የንግሥት ሳባ ዕቃ ግምጃ ቤት የነበረው ታምሪን ወደ ኢየሩሳሌም ሄዶ ንጉሥ ሰለሞን ያሠራውን ቤተ መቅደስ አይቶ የሰለሞንን ጥበባዊ ዝና ሰምቶ በፍጹም መደነቅ ወደ ሀገሩ ተመለሰ። ወደ ሀገሩ ከተመለሰ በኋላ ያየውንና የሰማውን ለንግሥቲቱ ለንግሥት ሳባ አጫወታት። እርሷን ታዲያ የሰማችውን ለማየት ወደ ኢየሩሳሌም ሄዳ የሰለሞንን መንፈሳዊና ስጋዊ ጥበብ ተመልክታ እግዚአብሔርን አመስግና ተመለሰች ከንጉሡ ሰለሞን ምኒልክን ፀንሳ ኢየሩሳሌም ተነሳ ባህረ ኤርትራን ተሻግራ ሐማሴን አውራጃ ስትደርስ አስመራ ከተማ በሚገኘው ማይበላ ከተባለው ቦታ ላይ ወንድ ልጅን ወለደች። የሕፃኑንም ስም ታዲያ የንጉሥ ልጅ ስትል እብነ መለክ አለችው። ይህም ስም ታዲያ በዘመን ሂደት ምንልክ ተብሎ ተለወጠ ማለት ነው። ታዲያ ምንልክ ተወልዶ በአይምሮ እያደገ ሲሄድ አባቴ ማን ነው፣ አድራሻ ውስጥ ወዴት ነው እያለ ጥያቄ ቢያበዛባት በሀያ ሁለት ዓመቱ ወደ ኢየሩሳሌም ላከችው። ወደ ኢየሩሳሌም ከላከችው በኋላ ሚኒሊክም አባቱ ንጉሥ ሰለሞንን አግኝቶ ሕገ ኦሪትንና የዕብራይስጥን ቋንቋ ሳያጠና ከቆየ በኋላ 12 እስራኤላውያንን አስከትሎ ከምድረ እስራኤል ወደ ኢትዮጵያ ምድር ጉዞን አቀና። እዚህ ጊዜ ታዲያ ከቀዳማዊ ሚኒሊክ ጋር ለጉዞ የተነሱ ዕብራውያን ወይም ደግሞ እስራኤላውያን ከቤተሰባቸው መለየታቸው ሳያሳዝናቸው ከታቦተ ጽዮን መለየታቸው እጅጉኑ አሳዘናቸው፣ ከበዳቸው። ወዲያው ታዲያ በፈቃደ እግዚአብሔር ታቦተ ጽዮንን ከመንበሯ ከመንበሮ አንስተው በሊቀ መላእክት በቅዱስ ሚካኤል መሪነት ወደ አገራችን ወደ ኢትዮጵያ ገቡ። ቀዳማዊ ሚኒሊክና እስራኤላውያን ታቦተ ጽዮንን ይዘው አክሱም የደረሱት ህዳር 21 ቀን ነበረ። በዚህም ምክንያት ታዲያ ይህንን ታላቅ ክብረ በዓል እናከብራለን። ታዲያ ከዚህም ጋር ተያይዞ የመመኪያችን ዘውድ የመዳናችን ምክንያት የንጽህናችን መሰረት ስለሆነችው ስለ ቅድስት ድንግል ማርያም ያልተነበረ ነቢይ ያልሰበከ ሐዋርያ ያልተቀኘ ባለቅኔ ከቶ የለም ወገኖቼ። ጌታችን መድኃኒታችን የሱስ ክርስቶስ ከሰማየ ሰማያት ወረደ፣ በቤዛነቱ ዓለምን አዳነ። ዳግመኛም በክበበ ትብስት በግርማ መለኮት ለፍርድ ይመለሳል ብለን ከቅድስት ድንግል ማርያም በነሳው ሥጋ በመሆኑ ያለ ወላዲተ አምላክ ምሥጢረ ሥጋዌን፣ ነገረ ድህነትን፣ ነገረ ምጽአትን ማሰብ ከቶ የማይቻል ነው ወገኖቼ ጽዮንን፣ ክበባት እንዳለ ነብዩ አስርቱ ቃላት የተጻፈባትን የእስራኤል አምባና መጠጊያ የሆነችውን ታቦተ ጽዮንን ሌዋውያን ካህናት ከባዋት ውዳሴ ያቀርቡላት እንደነበረው ሁሉ ዛሬም እመቤታችን ቅድስት ድንግል ማርያምን ካህናትና ምእመናን ከሩቅና ከቅርብ ተሰብስበው በመሐሌት፣ በዝማሬ፣ በቅዳሴና በውዳሴ ያከብሯታል ማለት ነው። በእመቤታችን በቅድስት ድንግል ማርያምና በቃል ኪዳኑ ታቦት መካከል ጥልቅ የሆነ ምሥጢራዊ ትምህርት አለ ወገኖቼ። ይቺ የቃል ኪዳን ታቦት ታዲያ በደብተራ ኦሪት በቅድስተ ቅዱሳን ውስጥ የኖረች ናት። የዮርዳኖስን ባሕር የከፈለች ናት። ቅጽረ ኢያሪኮን ያፈረሰች ናት። ዳጎን የተባለ የፍልስጤማውያንን ጣዖት የቆራረጠች ናት። በድፍረት ሊነካ የሞከረውን ኦዛንን የቀሰፈች ናት። በአቢዳራ ቤት ሦስት ወር ተቀምጣ ቤቱን በበረከት የሞላች ናት። ዳዊት የዘመረላት ናት። ጠቢቡ ሰለሞን በቤተ መቅደስ በክብር ያኖራት ናት። ይቺ የእግዚአብሔር ክብር መገለጫ ናት ወገኖቼ። እነዚህን ደግሞ መጽሐፍ ቅዱሳዊ ጥቅስ ማወቅ ከፈለጋችሁ ኢያሱ 3 14 ላይ ኢያሱ 6 1 ላይ አንደኛ ሳሙኤል ምዕራፍ 5 ቁጥር 1 ላይ አንደኛ ሳሙኤል ምዕራፍ 6 ቁጥር 6 ላይ ሁለተኛ ሳሙኤል ምዕራፍ 6 ቁጥር 14 ላይ አንደኛ ነገስ ምዕራፍ 8 ቁጥር 1 ላይ ተመዝግቦ ታገኛላችሁ። ስለ ታቦተ ጽዮን ማለት ነው። ታዲያ በታቦተ ጽዮንና በዘመነ ሐዲስ በተገለጠችው በቅድስት ድንግል ማርያም መካከል ያለው ረቂቅና ድንቅ የሆነ ሚስጢራዊ ንጽጽርን አስመልክቶ ሶርያዊ ይልቅ ሊቁ ቅዱስ ኤፍሬም ሲናገር እንዲህ ይላል። ታቦተ ጽዮን በከበረ ወርቅ እንደተሸለመች፣ እመቤታችን ቅድስት ድንግል ማርያምም ደግሞ በንጽሐ ሥጋ በንጽሐ ነብስ የተሸለመች ያጌጠች መሆኗን ያጠይቃል። ታቦተ ጽዮን የቃል እግዚአብሔር ማደሪያ እንደሆነች ሁሉ ቅድስት ድንግል ማርያምም ለአካላዊ ቃል ለእግዚአብሔር ወልድ ማደሪያ ሆናለች። ይህንንም ደግሞ ቅዱስ ኤፍሬም ሲያስረዳ እንዲህ ይላል። ድንግል ማርያም ሆይ ሰማይና ምድርን ለፈጠረ አምላክ ለእርሱ ማደሪያ ሆንሽ፣ ዘጠኝ ወር ከአምስት ቀን በማኅፀንሽ ቻልሽው፣ ተሸከምሽው። ሰማይና ምድር የማይወሰኑትን ለመወሰን የታመንሽ አንቺ ነች ብሎ ተቀኝቶላታል። ስለዚህ ከብሉ ኪዳን እስከ አዲስ ኪዳን እግዚአብሔር ራሱን የገለጠበትን የቸርነት በዓል እግዚአብሔር በፈቀደልን ቦታ ሆነን ስናክብር ከኛ የሚጠበቀውን በጎ ነገር እያስበን በተግባር እየገለጥን ከበዓሉ በረከት ረዴትን ልናገኝ ያስፈልጋሉ ወገኖቼ ከበዓሉ በረከት ረዴት ተሳታፊ እንሆን ዘንድ አዎ የእግዚአብሔር ቸርነት የእናቱ የቅድስት ድንግል ማርያም አማላጅነት ከሁላችን ጋር ይኖረ ወገኖች ስለዚህ ይህንን ታላቅ የሆነ ክብር በዓል ስናከብር ታዲያ ሁላችንም የቸርነትን ስራ እየሰራ ሊሆን ያስፈልጋል የተራበ እያበላን የተጠማ እያጠጣን የታረዘ እያለበስን የተቸገረ እየረዳን መንፈሳዊ ስራን እየሰራን ይህንን ታላቅ ክብር ልናከብር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እሱ አምላካችን መድኃኒታችን የሱስ ክርስቶስ ይርዳን። ይህንን የተመለከትነውን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብት ወልድናስ ምክር ስናሰታ ማህተብ ባንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ ብዙቶቻችን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 ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናሰብረ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ ሊደርስ ከፈለጋችሁ ሰብስክራ አድርጋችሁ የደውል ምልክቱ መጫን ይኖርባቸዋል ማለት ነው። እንግዲህ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ ምልክት ወደ እናንተ አስተላልፋለሁ። ይህ ምልክት ምንድነው ካላችሁ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በአመት ሶስት ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች በማቴዎስ ወንጌል ምዕራፍ 5 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ እየተዘጋጁ ናቸው። በዚህም መሰረት ታዲያ ከፊታችን የሚመጣውን የጌታችን የልደት በዓል ምክንያት ማድረግ የታመሙት ወንድሞቻችንን በተለይ መድኃኒት መግዣ እንኳን አጥተው የሚሰቃዩ ወንድሞቻችንን እንጠይቃለን፣ እንጎበኛለን እና ዜ በረከሰራ ላይ ሁላችሁም ልትሳተፉ ያስፈልጋል። በዚህም ደግሞ ታምሜ አልጠየቃችሁኝም የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ ለዚህ የበረከት ስራ የመቶ ብር ቻለንጅ ብለን ጀምረናል። እዚህ መቶ ብር ቻለንጅ ለሁላችሁም የአቅማችሁን እያደረጋችሁ ልትሳተፈው ያስፈልጋል። እንዴት ነው የምሳተፈው? በምን አካውንት ነው የምሳተፈው? እያላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮመንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን አንብባችሁ እዚ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር ይቆየን።